ትረሻዋለሽ ባላት አለኝ ጌታ፣ ትረሻዋለሽ አለኝ። አሁን ሌላ ክብር አለኝ፣ አሁን ሌላ በረከት አለኝ፣ አሁን ሌላ ጸጋ አለኝ፣ አሁን ሌላ ደግ አለኝ። አላሳፍርሽም። አንድ ሰው ይጩውና አያሳፍረኝም። ፈቃድ ይሰጣት። እለፍ! መንፈስ ቅዱስ እለፍ! እለፍ! እለፍ! እለፍ! እለፍ! እለፍ ሪሽን እንደ ነበይ ከመቃብር አወጣሁት ከመቃብር አወጣሁት ከመቃብር አወጣሁት። ዛሬ መውጣት ሆናለች። ጽጌ ማነች ነች እኔ ነኝ። መቃብርሽ ተከፈተ። አሜን። እሺ ጌታ ሊያደላልኝ ነው በለው። ደቡብ የሚባል አካባቢ ታውቂያለሽ? አንድ እንደዚህ የተቀጣጠለ ሰው ነው የምፈልገው። ማግኔት ብረትን እንደሚስብ የሚስብ የሚጎትት ሰው የሚጎትት ሰው የሚጎትት ሰው። ያለፈውን እንዳለፈው ውሃ ትረሻዋለሽ፣ ይበላት አለ ጌታ። ትረሻዋለሽ አለ። አሁን ሌላ ክብር አለ። አሁን ሌላ በረከት አለ። አሁን ሌላ ጸጋ አለ። አሁን ሌላ ፈራ አለ። አሁን ሌላ ደግ ተማላ መጣለሽ ልጄ አለኝ። አላሳፍርሽም። አንድ ሰው ይጩህና አያሳፍረኝም ይበላ በጣም ጠበቅሽው። እግዚአብሔር እንደ ሰው እንደ ሰው ልክ እንደ ቀጠረው ሰው ጠበቀችኝ አለ። አሁን ወራቶችሽ ደረሱ። እስቲ አንቺም ተነሽ እስቲ የማየው እዛ አንቺ ተነሽ። ጌታን ጠበቅሽው፣ ጠበቅሽው፣ ጌታ ፍረዳልሽው። ጌታ እፈርዳለሁ አለኝ። በቃ ቁጭ ወይ ኦኬ፣ ልብሽ ላይ የሆነ የተጎዳሽበትን ነገር አለ። በጣም በጣም በጣም ብር ብር ብር ብር በ ማይጠጋገን ብርጭቆ አለ እኔ እኔ ወንድማችሁ ደግሞ እንዲ ስብርብር ብር ላሉ ሰዎች ነው የተቀባውት ያንቺ ነገር በሚስተር ኤክስ አይደለም ያንቺ ነገር በነብይ እንትና በፓስተር እንትና ምናምን አይደለም በፍጹም ጉዳይሽ ያለው በእግዚአብሔር እጅ ነው ከነገርሽ ጋር የምትገናኙት እኮ በጉልበትሽ ነው ይሄ ከሆነ በጉልበትሽ ስለሽ በጸሎት በጸሎት የራስሽን ሰማይ አስከፍተሽ ዓለም ላይ ያለውን በረከት የምትቀበል አውቃለሁ በትክክል ግን የሚገርመው ነገር የሚገርመው ነገር በጣም መንፈሰ ጠርጣራ ነሽ እንደዛም ሆነሽ እግዚአብሔር የሰበረሽን ይሰብረዋል። የመታሽን ይመተዋል። የበቃልን የቂምን ነገር ግን አሁን አንቺ መተው ትችያለሽ። አሜን መተው ትችያለሽ። በትክክል እችላለሁ። እኔ እጅሽ ላይ እኮ የማየው ባንዲራ ነው። አሜን ምንድነው የማየው? አሜን ባንዲራ። ወደዛ እንዳትደርሺ መንገድሽ ላይ ቆመዋል። እግዚአብሔር ከመንገድሽ አነሳቸዋለሁ፣ ከህይወትሽ አነሳቸዋለሁ። አንቺ ከነገር ተስማሚልሽ አለ እግዚአብሔር። ሲሰቀል እንዴት ነው የሚሰቀለው? ባንዲራ ቀስ እያለ ወዴት? ወደ ላይ ማለት። ለምንድን ነው ወደ ላይ የሚሰቀለው? ከፍ ብሎ እስኪ እንዲታይ በለው የአንቺ ነገር እንደ ባንዲራ ከፍ ብሎ ወጥቶ ባለሽበት አካባቢ መነጋገሪያ ስትሆኝ፣ አሜን በኢየሱስ ደግሞ ካለሽበት አካባቢ እግዚአብሔር እግሮችን ሲያወጣ ነው ያየሁት። አዲስ አበባ ትገቢያለሽ። እግዚአብሔር የዓለማት እንደጅ ከፍትልሻል። የሆነ ኔትወርክ አለ፣ የተቋረጠ ኔትወርክ ይቀጠል። ያ ኔትወርክ አሜን ይቀጠል። ወይ የእግዚአብሔር እጅ ጣልቃ ይግባ፣ ጣልቃ ይግባ። ወይ እጆቻችሁን ከፍ አድርጎልኝ የቀባኝ የእስራኤል ቅዱስ እግዚአብሔር ይች ሴት ከባሪያ ጋር መኖርህን ማየት ይሆናት ዘንድ ይሄ ኔትወርክ አሁን ይቀጣል። ይሄ ኔትወርክ አሁን ይቀጣል። ይሄ ኔትወርክ አሁን ይቀጣል። ይሄ ኔትወርክ አሁን ይቀጣል። ይሄ ኔትወርክ አሁን ይቀጣል። ፈቃድ ይሰጣት። እለፍ፣ መንፈስ ቅዱስ እለፍ፣ እለፍ፣ እለፍ፣ እለፍ፣ እለፍ፣ እለፍ። ተፈጸመ፣ በጌታ በኢየሱስ ስም። የእግዚአብሔር ክንድ ያገኛችሁ የእግዚአብሔር እጅ ያገኛችሁ የእግዚአብሔር መንፈስ ያገኛችሁ ኃይሉ አሁን ያገኛችሁ። ከእግር ጥፍርሽ እስከ ራስ ጸጉርሽ ፈውስ ይሆንልሽ። አሜን። ላሳታ ካፍራ የዘመን ዘላለም ባለቤት ራሱ ዘላለም የሆነው ኢየሱስ በፈውስ መጣ አንቺ ጋር። አሜን። በፈውስ መጣ አንቺ ጋር። አሜን። በፈውስ መጣ አንቺ ጋር ሐኪም የነገረሽን አዋጅ ሻርኩት። አሜን። ነገርሽን ነገረሽን እንደ ነቢይ ከመቃብር አወጣሁት። አሜን። ከመቃብር አወጣሁት። አሜን። ከመቃብር አወጣሁት። አሜን። ከመቃብር አወጣሁት። አሜን። ዛሬ መውጣት ሆነልሽ። ሄላ ሳታ ካፋ ያራ የተሰራብሽ መሳሪያ ተሰበረ። ጽጌ ማን ነች መቃብርሽ ተከፈተ። አሜን። ሰላም አይምሮን አይምሮን የሚያልሰላ አይምሮን የሚያልሰላ በሁለቱም እናቶች ላይ የተቀጠረ የሞት አዋጅ እግዚአብሔር አፈረስኳለ፣ እግዚአብሔር አፈረስኳለ። በጌታ በኢየሱስ ስም ካንቺ ላይ ተብሎ ግን እግዚአብሔር እንደዚህ ያለኝ አሳልፌ አልሰጥም አለኝ። ጌታ ዛሬ መቃብራችሁን እከፍታለሁ አለኝ። ጌታ ነገራችሁን ከመቃብራችሁ አወጣለሁ አለኝ። ጌታ አንድ ሰው በእምነት ይጩና የኔ ነገር ይበል። እስቲ ዛሬ በለኝ እስቲ በታምራት ከመቃብር ይወጣል በለኝ እስቲ።